እሷ እኮ የአላ ማና ማና እሷ በአክሱም የድረሱልን ጥሪዎች እየተሰሙ ይገኛሉ። በደም ሼር ኮፒ ሊንክ ሪፖስት በማድረግ የሚመለከተው አካል ጋር እስኪደርስ ቪዲዮን በመስራት ለነሱ ድምጽ ልንሆን ይገባል። የሙስሊም ሴቶች እንዳይሸፋፈኑ ወይም ደግሞ ሂጃብ እንዳያደርጉ በፓርላማ ተከለከለ። ከእስራኤል እስር ቤት የተለቀቀው ይህ ፊልስጤማዊ ወጣት አለምን እየተማጸነ ይገኛል። እባካችሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሐጂ ሙፍቲ ዑመር ኢድሪስም አሁን ላይ የጤናቸው ሁኔታ መሻሻል እያሳየ እንደሚገኝም የተለያዩ የመረጃ ምንጮች መረጃውን እያወጡ ይገኛሉ። የህንድ ሙስሊሞች ነቢዩ መሐመድን እንወዳለን የሚል የተለያዩ ሰልፎችን እያደረጉ ይገኛሉ። ሰላሙ አሌይኩም

አደራ የሴቶቻችን ጉዳይ ብለው አደራቸውን በመጨረሻ ሰዓት የተናገሩላት፣ ሚስት፣ የልጆችህ እናት፣ የደስታህ ምንጭ። አላህ ሱብሓነሁ ወተዓላ ልጅን የሚረዝቅህ ከሷ ነው። ስለዚህ ሚስትህን ተንከባከባት፣ ሚስትህን ተንከባከባት፣ ሚስትህን ተንከባከባት። በኢስላም ትልቅ ደረጃ አላት። አላህ በእሷ ተደሰተህ እሷም በአንተ ተደስታ፣ ጀነት ውስጥ አላህ ይሰባስባችሁ። ሰላሙ አሌይኩም ራሕመቱላሂ ወበረካቱ ቪዲዮ ላይ እንዳያችሁት እንግዲህ ሴት ልጅ አደራናት ወይም ሚስት አደራናት ብሎ መከር መክረናል። ስለዚህ ሁላችንም ባሎች ለሚስቶቻችን ጥሩ ባል ልንሆን ይገባል። ምክንያቱም ሚስታችን ወይም ደግሞ እቺ ሴት አደራችናት የሚል ነገር ለማስተላለፍ ወዳለ ማለት ነው። ወደ ቴሌቪዥን ቻናል ፋለን እንግዲህ በአክሱም የድረሱልን ጥሪ አለ። እሱን እስኪ ልጋብዛችሁ። በአክሱም የድረሱልን ጥሪዎች እየተሰሙ ይገኛሉ። በደም ሼር፣ ኮፒ ሊንክ፣ ሪፖርት በማድረግ የሚመለከተው አካል ጋ እስኪደርስ ቪዲዮን በመስራት ለነሱ ድምፅ ልንሆን ይገባል። ትላንትም ከትላንት ወዲያም ሲጨቆኑ የነበሩ የአክሱም ሙስሊሞች አሁንም እንደ አዲስ ሰላማቸው እየደፈረሰ አዛን እንዳታሰሙ፣ ሂጃብ በፍጹም እንዳታደርጉ፣ እንዲህ ማድረግ የምትፈልጉ ከሆነ አረብ ሀገር ሄዳችሁ ማድረግ ትችላላችሁ እየተባሉ ከሀገራቸው በዛቻ በማስፈራሪያ ይህ ሁሉ እየደረሰባቸው ይገኛሉ። ይህን አስጸያፊ ተግባር ለመቃወም በሙስሊሙ ብቻ አይደለም ሁሉም በአንድነት ይህን ነገር ተቃውሞ መፍትሄ ሊያሰጥ ይገባል። የሚመለከተውም አካል አፋጣኝ እርምጃ ወስዶ ሰላሙን እንዲያሰፍንና በሰቆቃ ያሉ የአክሱም ሙስሊሞችን ሊታደግ ይገባል። ሁላችንም አንድ ሆነን ድምፅ ልንሆናቸው ይገባል። እስከ መጨረሻው መፍትሄ እስኪያገኙ ድረስ አንድ ላይ ከነሱ ጋር መቆም ይኖርብናል። ሀገር የጋራ ነው፣ እምነት የግል ነው። ይህ ነገር ሊታሰብበት ይገባል። ወሰላም አሌይኩም ወረሕመቱላሂ ወበረካቱ እንዲሁ እንዳያችሁት እንግዲህ በአክሱም በተለያየ ጊዜ የተለያየ ሁኔታዎች እየተፈጠሩ ሙስሊሞች የተጨቆኑ የሚገኝበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ ሰሞኑን ደግሞ የአዛን ድምፅ እንዳታስተላልፉ ወይም ደግሞ የአዛን ጥሪ እንዳይወጣ፣ ከዛ በተጨማሪ ደግሞ ሙስሊሞች ሂጃብ እንዳትለብሱ የሚል ነገር እየሰማ እንገኛለንና እንግዲህ ኢትዮጵያ ለሁላችንም ሀገራችን ናት። እንግዲህ ቶለን ብዙ ነገሮችን ያደረስ ነው ያለው ሴታችን የጋራ ሀብታችን የሆነው መቻቻላችን ሊቀጥል ይገባል። ከዛ በዘለለ ግን የሚመጣ ማንኛውም ነገር ለእኛ ለሃይማኖታችን እንግዲህ ትልቅ ቦታ ያለው ነገር ነው። ሸሄድነት ማለት ለኛ እጅግ በጣም የምንፈልገው የምንወደው ነገር ነው እና ከዚህ አይነት ተግባር የማይታቀቡ ከሆነ እንግዲህ እኛ ሙስሊሞች እዚህ ነገር ላይ በጣም ተደራጅተን፣ ወይም ደግሞ ሽሬትን የምንፈልገው ጉዳይ ስለሆነ በሃይማኖታችን ከመጡብን ሁላችንም ቆርጠን ልንዋጋ ወይም ደግሞ ልንታገል ይገባል የሚል ሀሳብ ሊያስተላልፍ ወዳለው ሙስሊሞች በዚ እንደዚህ አይነት ነገር ላይ ር ጠንቀቁ ራሳችሁን አዘጋጁ። ምክንያቱም ማንኛቸውም ነገሮች ላይ ከመጡብን ለሃይማኖታች ስንል ማንከፍለው መስዋዕትነት ማናደርገው ነገር የለምና የሚል መልዕክት ላስተላለፍ ወዳለሁኝ። ወደ ቀጣይ ቪዲዮዎች ስንልፍ ነው እንግዲህ ሀጂ ሙፍቲ እንግዲህ ታመው ነበረ። እስኪ በሳቸው ጉዳይ ላይ አዲስ ዜና ወጥቷል። እስኪ ቪዲዮ ልጋብዛችሁ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሀጂ ሙፍቲ ኡመር ኢድሪስም አሁን ላይ የጤናቸው ሁኔታ መሻሻል እያሳየ እንደሚገኝ የተለያዩ የመረጃ ምንጮች መረጃውን እያወጡ ይገኛሉ። ሀጂ ሙፍቲ ዑመር ኢድሪስ እንደሚታወቀው በጠና መታማቸውን መረጃዎች ሲወጡ ነበረም። አሁን ላይ ግን የጤናቸው ሁኔታ መሻሻሉን እና በርካቶችን ቤታቸው እየሄዱ እየጠየቋቸው እንደሚገኙ ሰምቻለሁ። ሁላችንም ታዲያ ጨርሶ እንዲምራቸው በየሃይማኖታችን ጸሎት እናድርግላቸው። እንደየቱት እንግዲህ ብሩክ ኒውስ፣ ሀጂ ሙፍቲ እንግዲህ ጤናቸው መሻሻል ላይ እንደሚገኝ ተናግረዋል ማለት ነው። እንግዲህ እስከሚታወቀው የኢትዮጵያ እስልምና ጉዳዮች ፕሬዚዳንቱን ያገለግሉት ናቸው። እንግዲህ ያው ብዙ ነገሮች ይኖራሉ ብዙ የሚያጠርሱ ወይም ደግሞ መሀል ላይ ክስተት የሚፈጥሩ ነገሮች ይኖራሉ። በእርግጥ ግን የሰው መታመም እኛ ሙስሊሞች አንፈልግም። እንኳን እኛ አይደለም ሌሎችም የሃይማኖት ተከታዮች ሊታመሙ አንፈልግም። ስለዚህ አላጤናቸውን ይመለታቸው ብለን ዱዓ ልናደረግላቸው ይገባል ማለት ነው። ወደ ቀጣይ ቪዲዮችን እናልፋለን። እንግዲህ ወደ ቀጣይ ቪዲዮችን ስናልፍ እንግዲህ በፖርቱጋል ፓርላማ ውስጥ ኒቃብ መልበስ ተከልክሏል። ስቱዲዮ ልጋብዛችሁ። የሙስሊም ሴቶች እንዳይሸፋፈኑ ወይም ደግሞ ሂጃብ እንዳያደርጉ በፓርላማ ተከለከለ። የፖርቱጋል ፓርላማ ሙስሊም ሴቶች እንዳይሸፋፈኑ በህግ መከልከሉ ተሰምቷል። አንዲት ሴት ተሳስታ ተሸፋፍና ከተገኘች 4600 የአሜሪካ ዶላር እንደምትቀጣ ነው የተገለጸው። ከዚህ በተጨማሪም አን ሙስሊም ወንድ ታዲያም ሚስቱ ተሸፋፍና ከተገኘች በሶስት ዓመት እስራት እንደሚቀጣ በህጉ ላይ ተደንግጓል ነው የተባለው። በአውሮፓ ሀገራት ፈረንሳይ፣ ዴንማርክ፣ እንዲሁም ደግሞ ቤልጅየም፣ አውስትራሊያ እና ሌሎችም ሀገራት ሙስሊም ሴቶች እንዳይሸፋፈኑ የሚከለክል ተመሳሳይ ህግ ያላቸው ሲሆን ፖርቱጋል ሙስሊም ሴቶችን እንዳይሸፋፈኑ በመከልከል ሀያኛዋ የአውሮፓ ሀገር መሆኗ ተሰምቷል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩ። ፎሎ ማድረጋችሁን እንዳትረሱ። ቪዲዮ እንዳያችሁት እንግዲህ በፖርቱጋል ፓርላማ ውስጥ እንግዲህ የአሜሪካ ዶላር ያስቀጣል። እንግዲህ ምን አይነት ነገር ነው? በተለያየ ጊዜ ሙስሊሞች የተገፉ ሃይማኖታቸው እንግዲህ ዝቅ እንዲያደርጉም ተበራከተ ያለ ጥሪ ይመስለኛል። እንግዲህ ይህም ነገር መቆም ያለበት ነገር ነው ብዬ አስባለሁ። አይኗ ሃይማኖቱ መቼም ቢሆን እየበዛን እንጂ እየቀነሰን እንደማንሄድ ሁላችሁም ታውቃላችሁ። እና ከነዚህ አይነት ነገር ላይ ራሳችሁን ተከላከሉ፣ በሃይማኖታችሁም ድርድር እንዳታደረጉ የሚል ነገር ራሳስብ ወዳለሁ። ወደ ቀጣይ ቪዲዮ ስናልፍ እንግዲህ በፓላስታይን ግንባታ ተጀምሯል። እስኪ ቪዲዮ ልጋብዛችሁ። ይህ ደስታ ካላስደሰተ ሰብአዊነት የሚባለውን ነገር አታቆም ይህ ቪዲዮ እንዳይወርድ የምችሉትን ሁሉ በማድረግ ለሁሉም አዳርሱት። ሁላችንም ይህ ቪዲዮ የደረሰን በጠቅላላ ደስታቸውን እስከ መጨረሻው እንዲያዘልቀውና ነፃ እንዲወጡ ሁላችንም ዱዐ እናደርግላቸው። ኮመንት ላይ ፍሪ ፍሪ ፓለስታይን ማለታችን እንዳንረሳ። ፍሪ ፓለስታይን ያላችሁትን ሁላችንም ፎሎ እናደርጋለን። ፍሪ ፍሪ ፓለስታይን ቪዲዮ እንዳያችሁት እንግዲህ በፓላስታይን የነበረው ጦርነት የመፈራረስ እንግዲህ በቃ ተብሎ ወደ ግንባታ ገብተው እንግዲህ ቤታቸውን አድሰው መኖር እየጀመሩ የሚገኛል የሚበል የሚያሰኝ ነገር ነው። አላህ በዚህ ነገር ላይ ደግሞ ይህንን ሀገር ሰላም አድርጎት ሁሉም በሰላማዊ መንገድ እንዲኖሩ የሚል መልዕክት ላስተላለፍ እወዳለሁ። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ ነቢዩ መሐመድን እንወዳለን የሚል በ ህንድ እንግዲህ ሰላማዊ ሰልፍ ተደርጓል። እስኪ የህንድ ሙስሊሞች ነቢዩ መሐመድ እንወዳለን የሚል የተለያዩ ሰልፎችን እያደረጉ ይገኛሉ። ይህን ሰልፍ እንዲያደርጉ ያደረጋቸው ዋነኛ ምክንያት በባለፈው ወር ሴፕቴምበር ላይ በመውሊድ ቀን ካምፑር በምትባል ከተማ በተሰቀለ ነቢዩ መሐመድ እንወዳቸዋለን በሚል ባነር ነው። ይህንን ባነር የ ሂንዱ እምነት ተከታዮች አዲስ ነገር ነው በማለት እንዲነሳና ፖሊስ መቶ እንዲያነሳው ያደርጋሉ። በዛ ሰዓት ነበረ። ይህ መረጃ ከወጣ በኋላ ነው በመላህንድ የሚገኙ ሙስሊሞች ማለት ነው የተለያዩ ሰልፎችን ነብዩ መሐመድ እንወዳለን የሚሉ ባነሮችን ይዘው ሰልፍ የወጡት። ያ ብቻም ሳይሆን በገበያ ቦታቸው ላይ ነብዩ መሐመድ እንወዳለን የሚል ነገር መለጠፍ እና በትራንስፖርታቸው ላይም ያን ነገር መለጠፍ ያመጣሉ። በዚህ ሰዓት ነበረ የህንድ ፖሊስ አዲስ ነገር ነው በማለት የተለያዩ ተመጣጣኝ ያልሆኑ እርምጃዎችን የወሰደው መንግስትም ጣልቃ በ መግባት የተለያዩ ኢንተርኔቶችን ማጥፋት ሰዎችን ማሰርና ሰብአዊ ጥሰት ማድረግ የተጀመረው ማለት ነው። እንግዲህ ከአሁን ላይ ይህ ሰላማዊ ሰልፍ በህንድ በስፋት ተጠቅልቆ ይገኛል ማለት ነው። እናም እነዚህ አማኞች እንደሚናገሩ ከሆነ ነቢዩ መሐመድን መውደድ አንዱ የእምነታችን አካል ነው፣ ማንም ሊከለክለን አይገባም። ይህ በዲሞክራሲና ሰብአዊ መብታችን ላይ መጣስ ነውም ሲሉ አሳውቀዋል ማለት ነው። እንግዲህ ከአሁን ላይ ይህ ነገር በስፋት የተባባሰና መንግስት ደግሞ ተመጣጣኝ ያልሆነ እርምጃ መውሰዱ አሁን ላይ ብዙዎችን እያነጋገረ ይገኛል። የህንድ ሙስሊሞችም ደግሞ ይህ አንደኛው ነው ለነቢዩ መሐመድ ያለንን ፍቅር ማሳያም እያሉ ይገኛሉ። አናቆምም እያሉ ይገኛሉ ማለት ነው። እንግዲህ አዳዲስ ነገር ካለ አብረን የምናየው ይሆናል። እንዳያችሁት እንግዲህ በህንድ ነቢ ሰላ ሰለም እንወዳለን የሚል ባነር በመሰቀሉ ምክንያት የቡዲዝም ተከታዮች እንግዲህ ይህ ነገር ይነሳ በማለታቸው እንግዲህ ተቃውሞት ወጥቷል። እንግዲህ ነቢ ሰላ ሰለም እንወዳለን፣ የእሳቸውን መረት እንከተላለን። ይህም ደግሞ የሚሆን ያለበት በተግባር ነው። ባጃርልም ሁላችንም እሳቸው ያሉ ነገር ላይ በደንብ ስርዓት ይጠበቅብናል የሚል መልእክት ተሰላልፋለሁ። በረቀጣይ ቪዲዮው ውስጥ ስናልፍ እንግዲህ ከእስራኤል እስር ቤት የወጣው ወጣት ዓለም እያነጋገረ ይገኛል። እስኪ ቪዲዮውን ልጋብዛችሁ ከእስራኤል እስር ቤት የተለቀቀው ይህ ፍልስጤማዊ ወጣት ዓለምን እየተማጸነ ይገኛል። እባካችሁ አይኔን አሳክሙልኝ፣ በአንድ አይኔ እንኳን ቢሆን ቤተሰቦቼ ሊያለ ይገኛል። ይህ ወጣት ስለ ሁኔታው ሲያስረዳ፣ 2015 ላይ ነበረ በአየር ጥቃት እግሩን ያጣው። እናም በባለፈው ዓመት ላይ ከማል አድዋ የሚባል ሆስፒታል በጋዛ እዛ እያለ ነበረ በእስራኤል ውስጥ ወታደሮች የተወሰደው። እናም እዛ እስር ቤት በነበረበት ወቅት ማለት ነው በነበረው የተለያዩ የኤሌክትሪክ ሾክ ጥቃቶች ኮማ ውስጥ እንደገባና ከሁለት ሰዓት ከኮማ ሲነቃ ሁለቱ አይኖቹ እንደጠፉ ነው የሚናገረው። ከዛ በኋላ ይህ ሰው ማለት ነው በአጠቃላይ ስምንት ወራቶችን በእስራኤል እስር ቤት ይቆያል። እናም በአሁኑ በስምምነቱ ነበር የተለቀቀው። እናም ሲመለስ ሰዎች ማለት ነው ከቤተሰቦቻቸው ጋር ሲደሰቱ እያዩ ሲደሰቱ ስሰማ ማለት ነው እኔም ማለት ነው አሁን ላይ በዓለም ላይ ያሉ ሰዎች እባካችሁ አይኔን አክሙልኝ፣ አንዱን አይኔን እንኳን ቢሆን አክማችሁ ቤተሰቦች ልይ ሲል እየተማጸነ ይገኛል። ስሙ ማህሙድ አቡልፉል ይባላል። አሁን ላይ በጋዛ በሚገኙ የመጠለያ ድንኳኖች ውስጥ ይገኛል። አሁን ላይ ብዙ ሰዎች የዚህ ወጣትን ድምፅ እየሰሙ እየተቀባበሉት ይገኛሉ። እንሻ አላ ያሳክሙትም ይችላሉ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አ ይሁ እንዳያችሁት፣ እንግዲህ ይህ ወጣት ከእስራኤል እስር ቤት ነው የወጣው። እንግዲህ በተለያየ ጊዜ በደረሱበት አደጋ ሁለቱም አይኖች ጠፍቷል። እንግዲህ አንድ ጊዜ አይኔ ብቻ በርቶ ለቤተሰቦችን ባየው እያላም የተማጸነ ይገኛል። እንግዲህ የምትችሉ አቅማችሁ የፈቀደላችሁ ይህን ሰውዬ ሰፖርት ብታደርጉትና ብታግዙት እጅግ በጣም ደስ ይለኛል። ይህ ይህም ሰውዬ እንግዲህ በጣም ብዙ በደል ደርሶበታል። ከዚህ በደል እንዲወጣም የደረሳችሁን ብትወጡም እጅግ በጣም ደስ የሚያሰኝ ነገር ነው። ለዛሬ አዘጋጅሁላችሁ ቪዲዮ ይሄን ይመስል ነበር። ሀሳብ አስተያየት ልትቆማ ካላችሁ ኮሜንት ላይ አስቀምጡልኝ። የዛሬውን በዚህ ጨርስኩ። ሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።